እስራኤልና ኢራን በመካከለኛው ምስራቅ ሀያልነታቸውን ለማረጋገጥ እንዲሁም ሌሎች ታሪካዊና ጂኦፖለቲካዊ አለመግባባቶች የተነሳ ለዓመታት በዓይነ ቁራኛ ሲተያዩ የቆዩ አገራት ናቸው። እስራኤል በተለይም በጋዛ ሰርጥ በመደራጀት ከፍተኛ የደህንነት ስጋት ሆኖብኛል የምትለው ሐማስን እንዲሁም የየመኑ ሐውቲ ቡድኖችን የምታስታጥቀውና ድጋፍ የምታደርገው ኢራን ናት በማለት ስትወቅስ እንደነበር ይታወሳል። ይህ መወቃቀስ አድጎ እስራኤል ባሳለፍነው ሳምንት መጨረሻ ላይ በኢራን ወታደራዊ ማዕከላት ላይ ኢላማ ያደረጉ ጥቃቶችን ፈጽማለች። ኢራንም የአጸፋ እርምጃዎች በእስራኤል ከተሞች ላይ እየፈጸመች ትገኛለች። ልዕለ ሀያላኑ ሀገራት የሁለቱን ሀገራት ግጭት አስመልክቶ በየፊናቸው እየሰነዘሯቸው ያሉ አስተያየቶችም ሌላኛው ስጋት እየሆነ መጥቷል። አሜሪካ እስካሁን በቀጥታ በጦርነቱ ላይ እየተሳተፈች ባይሆንም እስራኤል እየፈጸመቻቸው ካሉ ጥቃቶች ጀርባ ድጋፍ እያደረገች ነው የሚሉ ውንጀላዎች በኢራን መገናኛ ብዙሀን በኩል እየተነገረ ነው። ዶናልድ ትራምፕ ከኢራን ጋር የኒኩሌር ስምምነት ላይ ተደጋጋሚ ንግግር ቢያደርጉም ከስምምነት ላይ ሊደረስ አለመቻሉ ይታወቃል። ይህንንም አስመልክቶ ኢራን ወደ ስምምነት እንድትመጣ በተደጋጋሚ እድል ሰጥቻለሁ የሚሉት ትራምፕ በጥቃቱ ላይ አገራቸው ስለመሳተፏ ከመናገር ቢቆጠቡም በጣም ጥሩ እርምጃ ሲሉ አሞካሽ ተውታል ወደ ስምምነት ለመምጣት ግን አሁንም አልረፈደም ያሉት ትራምፕ ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ እንዳለባት አሳስበዋል ሲል የቱርኩ አናዶሉ ዘግቧል። ይሁን እንጂ በመካከለኛው ምስራቅ የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ እስራኤል ያለ እኛ ፍቃድ ምንም ማድረግ አትችልም ሲሉ መናገራቸውን ተከትሏል። ተከትሎ የእስራኤል ጥቃት በቀጥታ እየተፈቀደው በአሜሪካ መሆኑን እንድናውቅ አድርጎናል ሲሉ የኢራን ባለስልጣናት ገልጸዋል። ይህንንም ተከትሎ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የፈጠረባቸው ትራምፕ፣ ኢራን በአሜሪካ ንብረቶች ላይ ጥቃት የምትሰነዝር ከሆነ ከባድ እርምጃ ከአሜሪካ በኩል ሊገጥማት እንደሚችል አስጠንቅቀዋል። በሌላኛው ወገን ደግሞ በዓለማችን የተለያዩ አካባቢዎች ያሉ ጦርነቶችን ለማስቆም በሚደረጉ የማሸማገል እንቅስቃሴዎች ከፊት ቀዳሚ የሆነችው ቱርክ እስራኤል በኢራን ላይ ያደረሰችውን ጥቃት በፕሬዝዳንት ሬሲፕ ጣይፕ ኤርዶጋን በኩል አውግዘዋለች። ፕሬዚዳንቱ ጥቃቱን ዓለም አቀፍ ሕግን ችላ ያለ ቀጠናዊና ዓለም አቀፋዊ መረጋጋትን አደጋ ላይ የሚጥል ነው ማለታቸውን አናዶሉ ዘግቧል። በቀጠናው ተጨማሪ ደም መፋሰስ፣ ውድመትና ግጭት ማየት እንደማይፈልጉ የገለጹት ኤርዶጋን በኤክስ ገጻቸው ባወጡት መግለጫም ዓለም አቀፉ ማኅበረሰብ ዓለም አቀፍና ቀጠናዊ መረጋጋትን የሚጎዳውን የእስራኤልን እርምጃ ማስቆም አለበት ብለዋል። በጦርነቱ ላይ እጃቸውን ለማስገባት እየተዘጋጁ ያሉ አገራትንም አስጠንቅቀዋል። የእስራኤልን ጥቃት ተከትሎ ከአሜሪካው ፕሬዚዳንት ዶናል ዶናልድ ትራምፕ እንዲሁም ከሳዑዲ አረቢያ፣ ኦማን፣ ዮርዳኖስ እና ሶሪያ መሪዎች ጋር የስልክ ውይይት ያደረጉት ኤርዶጋን በተለይም ሶሪያን በኢራንና እስራኤል ግጭት ላይ እጇን እንዳታስገባ አስጠንቅቀዋል። እስራኤል ባለፉት ጥቂት ወራት ውስጥ ብቻ የተለያዩ የሶሪያ ወታደራዊ ማከማቻዎችን ለደህንነቴ ስጋት ናቸው በሚል ምክንያት ማውደሟ የሚታወስ ሲሆን አሁንም ከኢራን ጋር የተጀመረውን ቀጥተኛ የሚሳኤል ጦርነት ተከትሎ ሶሪያ የበቀል እርምጃ እንዳትወስድ በመስጋት እንደሆነ የአልጀዚራ ዘገባ ያስረዳል። ምዕራባውያኑ አገራት ግን በግልጽ ባይሆንም ስልታዊ በሆነ መንገድ ከእስራኤል ጎን ተሰልፈው እየተዋጉ መሆናቸውን ኢራን ትገልጻለች። በዚህ ውስጥ ስማቸው የሚጠሩት ደግሞ አሜሪካንን ጨምሮ ፈረንሳይ፣ ጀርመንና እንግሊዝ ሲሆኑ የመካከለኛው ምስራቋ ዮርዳኖስም እስራኤልን እየረዳች ነው በሚል ስሟ በኢራን በኩል ተነስቷል። ዮርዳኖስ የእስራኤል ጎረቤት እንደመሆኗ ኢራን የምትተኩሳቸውን ሚሳይሎች አየር ላይ በማክሸፍ ለእስራኤል ወግናለች የሚል ክስ ከኢራን በኩል የቀረበባት ቢሆንም ዮርዳኖስ ግን ራሷን ለመከላከል ብቻ ያደረገችው እንደሆነ ትገልጻለች። ጀርመን ፈረንሳይና ብሪታንያ ግን ውግንናቸው በግልጽ ከእስራኤል ወገን እንደሆነ ቢገልጹም ከኢራን ጋር አፋጣኝ ውይይት ለማድረግ ዝግጁነታቸውን እየገለጹ ነው። በተለይም ደግሞ የኒውክሌር ስምምነቱ ጉዳይ ለነገ የሚባል እንዳልሆነ እየሞገቱ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በመካከለኛው ምስራቅ እየታዩ ያሉ ለውጦችን አስመልክተው በሰጡት ጋዜጣዊ መግለጫ ላይ ኢራን ተገቢ ባልሆነ የኒውክሌር መርሃ ግብር እየገሰገሰች ነው ያሉ ሲሆን አክለውም ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር ማዘውር አንችልም ማለታቸውን ሮይተርስ አስነብቧል። ሌላኛዋ ልዕለ ሀያልና ከኢራን ጋር የጠበቀ ወዳጅነት ያላት ሩሲያ ደግሞ እስራኤል በኢራን ላይ የፈጸመችውን ጥቃት በተባበሩት መንግስታት ድርጅት ስብሰባ ላይ ጭምር በጽኑ አውግዘዋለች። ይህ በእንዲህ እንዳለ ግን በግጭቱ ከኢራን ጎን ከመሰለፍ ይልቅ ሁለቱን አገራት ለማሸማገልና ጦርነቱን ለማስቆም የሚደረገውን ጥረት ለመምራት ሩሲያ ከፍተኛ ፍላጎት እንዳላት ቭላዲሚር ፑቲን ገልጸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የእስራኤልና ኢራን የሚሳኤል ጦርነትን አስመልክቶ በጠራው አስቸኳይ ስብሰባ ላይ የሩሲያው ተወካይ የሆኑት አምባሳደር ቫሲሊ የእስራኤልን ጥቃት አግባብነት የሌለውና የመንግስታቱን ድርጅትን ቻርተር የጣሰ ነው በማለት ጥቃቱን አውግዘውታል። እስራኤል ይህንን ለማድረግ አሳማኝ ምክንያት የላትም ያሉት ተወካዩ እስራኤል ጥቃቱን የሰነዘረችው የኢራንና አሜሪካን የኒውክሌር ድርድርን ጫና ውስጥ ለማስገባት ነው ሲሉም ኮንነውታል፣ ሲል አርቲ ዘግቧል። ቱርክም ብትሆን ከሩሲያ ጋር ተመሳሳይነት ያለው አቋም እያንጸባረቀች ትገኛለች። ጥቃቱ ለዓመታት ተቋርጦ ከነበረበት ተነስቶ ዳግም ወደ ድርድርና ንግግር የተመለሰው የኢራንና የአሜሪካ የኒውክሌር ስምምነትን ሊያደናቀፍ የሚችል እንደሆነ ትገልጻለች። ከአሜሪካው አቻቸው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት ያደረጉት የቱርኩ ፕሬዝዳንት ሬሲፕ ጣይፕ ኤርዶጋን በእስራኤል እና በኢራን መካከል ያለውን አለመግባባት ለመፍታት ብቸኛው መንገድ የኒውክሌር ድርድር መሆኑን ገልጸዋል። ድርድሩ የግድ መቀጠል እንዳለበት የሚገልጹት ኤርዶጋን ቱርክ ስምምነቱን እንደምትደግፍና የበኩሏን ለመወጣትም ዝግጁ መሆኗን ተናግረዋል ሲል አሶሽየትድ ፕሬስ ዘግቧል። ሁለቱን አገራት የማሸማገል ጥያቄ እያቀረቡ ያሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጋር በስልክ ውይይት አድርገዋል። በውይይታቸውም የእስራኤልና የኢራን ግጭት በሰላማዊ መንገድ መፍታት አስፈላጊ መሆኑን ጠቁመው ድርድሩ እንደገና እንዲጀመር አሳስበዋል። ፑቲን ከኢራኑ መሪ ጋርም ባደረጉት የስልክ ውይይት በኢራን የኒውክሌር መርሃ ግብር ዙሪያ ያሉ ችግሮችን ለመፍታት በሰላ ሰላማዊ መንገድ ለሚደረገው ጥረት ሩሲያ ሙሉ ድጋፍ እንደምታደርግ መግለጻቸውን የአርቲ ኒውስ መረጃ ያስረዳል። ይህ በእንዲህ እንዳለ በግልጽ አሰላለፋቸውን ባይገልጹም ከእስራኤል ወይም ኢራን ጎን ለመሰለፍ ራሳቸውን እያዘጋጁ ያሉ የተለያዩ አገራት እንዳሉ እየተገለጸ ነው። እስካሁን ባሉት መረጃዎችም አዲስ የዓለም አገራት ወታደራዊ አሰላለፍ እየተፈጠረ እንደሆነ ይጠቁማል። ኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና ሰሜን ኮሪያ ቀደም ባሉት ዓመታት የምዕራባውያኑን ተጽዕኖ ተከትሎ በወታደራዊና ሌሎች ጂኦፖለቲካዊ ፍላጎቶቻቸው የጠበቀ ግንኙነት የፈጠሩ አገራት ናቸው። በአሁኑ የኢራንና እስራኤል ጦርነትም ይህንን አጋርነታቸውን ያሳዩበታል የሚሉ መላምቶች ቢኖሩም እንደ ምዕራባውያኑ አይነት ጠንካራና ተገዳዳሪ የሆነ ወታደራዊ ተቋም የሌላቸው በመሆኑ የተነሳ እርስ በርስ ሲደጋገፉ የሚስተዋለው በድብቅና በመግለጫዎች ብቻ ሲሆን ይታያል። በአንጻሩ ደግሞ የእስራኤል አሜሪካ፣ እንግሊዝ፣ ጀርመን፣ ፈረንሳይና ሌሎች ምዕራባውያን አገራትን ያካተተው ጥምረት ደግሞ በግልጽ የሚደጋገፍ እንዲሁም ተቋማዊና የዳበረ ትስስር ያለው መሆኑን የፖለቲኮ ትንታኔ ያስረዳል። ከመካከለኛው ምስራቅ ደግሞ እንደ ኳታርና ኢራቅ ያሉት አገራት ከኢራንም ሆነ ከምዕራባውያን ጋር ተቀራርበው የሚሰሩ ቢሆንም የሁለቱ አገራት ሚዛን ይበልጥ ወደ ኢራን እያጋደለ ነው። በተለይም ኢራቅ በኢራን ተጽዕኖ ስር እንደምትገኝ ይነገራል። በሌላኛው ወገንም እንዲሁ ገለልተኛ መሆናቸውን ለማሳየት የሚሞክሩ ነገር ግን በይፋ ባይሆንም ውግንናቸው ለእስራኤል ያጋደሉ የመካከለኛው ምስራቅ አገራት መኖራቸውን ፖለቲኮ ያስረዳል። እነዚህም ሳውዲ አረቢያ፣ ዮርዳኖስና የተባበሩት አረብ ኤምሬቶች ናቸው። በመካከለኛው ምስራቅ ሀያል ለመሆን የሚያደርጉት ፉክክር፣ እንዲሁም ኢራን ለቀጠናው ስጋት የሆኑ ታጣቂ ቡድኖችን በማደራጀት ትደግፋለች የሚሉ ክሶች አገራቱ በኢራን ላይ ፊታቸውን እንዲያዞሩባት ሊያደርጋቸው እንደሚችል ይገመታል። እነዚህ ሁሉ ተዳምረው አሁን በእስራኤልና ኢራን መካከል እየተደረገ ያለውን የሚሳኤል ተኩስ ልውውጥ ሌሎችንም የዓለም ሀገራት ስቦ እንዳያስገባቸውና ሲፈራ የነበረው ሶስተኛው የዓለም ጦርነት ጅማሬ እንዳይሆን በከፍተኛ ሶስተኛ ደረጃ ስጋት እየፈጠረ ሆኗል።